ዓለም አቀፍ የአቶሚክ ፎረም በሩሲያ እየተካሄደ ይገኛል። በመድረኩም የኤፌሪ ጠቅላይ ሚኒስትር ዶክተር ዐቢይ አህመድ የተገኙ ሲሆን ኢትዮጵያ በዘርፉ ለማደግ እያደረገች ስላለው ጥረትም ንግግር አድርገዋል። በተለይም እውን የሆነው ታላቁ የኢትዮጵያ ህዳሴ ግድብ የአገሪቱ የቁርጠኝነት አርማ ስለመሆኑም በዚህ ወቅት አንስተዋል። ኢትዮጵያ ስታንድስ ኢትዮጵያ ወሳኝ ወቅት ላይ ትገኛለች። ወጣቶቻችን ንቁ ናቸው። ከተሞቻችንም እየዘመኑ ሲሆን፣ ኢንዱስትሪዎቻችንም እያደጉ ናቸው። ኢኮኖሚያችን ባለም ፈጣን እድገት ከሚያስመዘግቡት መካከል አንዱ ነው። ግን ምኞታችን ከዚህ ከፍ ያለ ነው። አስተማማኝ ንጹሕና ሊሰፋ የሚችል ኃይል የሚጠይቁ ምኞቶች አሉ። የውሃ ኃይል፣ የፀሐይና የንፋስ ኃይል ታድለናል። ግን እነዚህ ብቻቸውን እኛ የምንገነባቸውን የወደፊቱን ኃይል ማመንጨት አይችሉም። ከአስር ዓመታት በላይ ኢትዮጵያ አረንጓዴ ኃይል ባለቤት ሆና ቆይታለች። ከአፍሪካ ግዙፉ የሆነው ታላቁ የኢትዮጵያ ሕዳሴ ግድብ የቁርጠኝነታችን አርማ ነው። ራዕያችን ከዛሬ አልፏል። አገራችንን ለመለወጥ ወደፊት እየተመለከትን የሚቻለውን መንገድ እንቀበላለን። የኒኩሊየር ቴክኖሎጂ ሀገሪቱ በሁሉም መስክ እድገት ለማስመዝገብ እያደረገች ያለችውን ጥረት የሚያበረታታና የሚያጠናክር ነውም ሲሉ አንስተዋል። በመሆኑም ለኢትዮጵያ ኒኩሊየር ከኃይል ማመንጨትም ከፍ ያለ ትርጉም ያለው ነው ሲሉ ተደምጠዋል። የኒኩሊየር ቴክኖሎጂ የዚህ ይድል ነው። አስተማማኝና አነስተኛ ልዕቀት ያለው ኃይል ይሰጣል። የምግብ ዋስትናን ያጠናክራል። ዶክተሮችን ያስታጥቃል። የውሃ አያያዝን ያሳድጋል። እናም ሳይንቲስቶቻችን አዳዲስ ነገሮችን እንዲፈጥሩ ኃይል ይሰጣቸዋል። ለኢትዮጵያ ኒኩሊየር የኃይል ብቻ ሳይሆን ስለሰዎችም ሰዎችም ነው። ለተማሪዎቻችን እውቀትን ይከፍታል። ለገበሬዎቻችን መሳሪያዎችን ያቀርባል። እናም ለታካሚዎች ፈውስን ያመጣል። ይህ እድሎች የሚበዙበትን መሰረት ስለማስፋት ነው። ይህንንም በጥንቃቄ በማቀድ ከፍተኛ የደህንነት ደረጃዎችንና ጠንካራ የአካባቢ አቅምን በመገንባት በኃላፊነት እንከተላለን። ለእኛ የኒኩሊየር ኃይል በአርቲፊሻል ኢንቴሊጀንስ፣ በኢንዱስትሪና በፈጠራ ንቁ ተሳታፊ የመሆን ስትራቴጂካዊ እርምጃ ነው። ኢንዱስትሪ እና ኢኖቬሽን በመሆኑም በዘርፉ ስኬታማ ከሆኑ ሀገራት ጋር ለመስራት ኢትዮጵያ ቁርጠኛ መሆኗን ጠቁመው፣ በተለይ በዚህ ሂደት ሩሲያ የሰራችው ስራ ተምሳሌት የሚሆን በመሆኑ ከሀገሪቱ ጋር ለመስራትም ቁርጠኞች ነን ያሉት፣ ኢትዮጵያ ኢዝ ሬዲ ቱ ዲፕን ፓርትነርሺፕ ዊዝ ራሺያ፣ ኢትዮጵያ ከሩሲያ ጋር ያላትን አጋርነት ለማጠናከር ተዘጋጅታለች። እውቀታቸውን ከሰለጠነ የሰው ኃይላችን እያደገ ካለው ገበያ ጋር በማዋሃድ ሀገራችንን የሚያበረታና አህጉራችንን የሚያነቃቃ የትብብር ሞዴል ለመፍጠር እንሻለን። ከ130 ሚሊዮን በላይ ህዝብ እያለን ከዚህ በላይ መጠበቅ አንችልም። የኒውክሊየር ኃይል የረዥም ጊዜ ልማትን ለማረጋገጥ የእኛን የኃይል ውደት ለማብዛትና የኢትዮጵያን አቅም እውን ለማድረግ ወሳኝ ነው። ግባችን ግልጽ ነው፤ ደህንነቱ የተጠበቀ ግልጽና አርያነት ያለው የኒውክሌር ፕሮግራም ነው። ለዚህ ነው ሰላማዊ የኒውክሌር ኢነርጂ አጠቃቀምን በቁም ነገር እና ከዓለም አቀፍ ደረጃዎች ጋር በማጣጣም መከተልን ይመረጥ ነው ስታንዳርድስ የኒውክሊየር ኢነርጂ ሉዓላነታችንን የሚያጠናክር እድገታችንን የሚደግፍና ተተኪውን ትውልድ የሚያጎለብት የወደፊት ጊዜ በመንደፍ ላይ እንገኛለን። በማለትም አንድ ላይ ሆነን ምኞታችንን ወደ ስኬት መለወጥ እንችላለን ነው ያሉት። ኢትዮጵያ ሀዝ ኦልሬዲ ቴክን ኮንክሪት ስቴፕስ ኢትዮጵያ ተጨባጭ እርምጃዎችን ወስዳለች። ከሩሲያ ፌዴሬሽን ጋር ያለው ፍኖተካርታ ተካርታ የኒውክሌር መሰረተ ልማትን ለመገንባት ሰራተኞችን ለማሰልጠንና የቁጥጥር ማዕቀፎችን ለማጠናከር እቅዶችን ያዘጋጃል። የኒውክሌር ሳይንስና ቴክኖሎጂ ማዕከልንም ያቋቁማል። እናም የኒውክሌር ሳይንስ ትብብርና ሰላማዊ አተገባበር እየሰፋ ይገኛል። ተቋማቱን እየገነባን ተስጦን በማሰልጠንና የኒውክሌር ኢነርጂ ሉዓላዊነታችንን የሚጠናከርበትን እድገታችንን የሚደግፍና ተተኪው ትውልድ የሚገለገልበትን የወደፊት ጊዜ በመንደፍ ላይ እንገኛለን። በመተማመን በእውቀትና በጋራ መከባበር ላይ ለተመሠረተ አጋርነት ቁርጠኞች ነን። እናም በቴክኖሎጂ ሽግግርና ደህንነት ስልጠና ላይ ትብብርን በደስታ እንቀበላለን። የኢኮኖሚያችንን እውነታዎች እናንጸባርቅበታለን። አንድ ላይ ሆነን ምኞትን ወደ ስኬት፣ ፈተናዎችን ወደ ዕድሎች መለወጥ እንችላለን። ኢን ቻሌንጅስ ኢን ቱ ፖስቢሊቲስ ጠቅላይ ሚኒስትሩ ከፎረሙ ጎን ለጎንም ከተለያዩ ሀገራት መሪዎች ጋር የጎንዮሽ ውይይት እያደረጉ ይገኛሉ።